ከመጽሐፍ ቅዱስ አንድ መልስልኝ፣ አንድ ጥቅስ ነገር ይና ላውጣ። እሺ፣ አሁን ከመጽሐፍ ቅዱስ አጋንንት ማናዘዝ፣ ከአጋንንት ጋር መነጋገር ይቻላል ወይ ብለን ማናዘዝ ማን አዘዘው አጋንንቱ? አሁን ባለው በዚህ ዘመን መቼን የገባው ማን ያደረገብህ እንደዚህ ነው ያለ አንድ ማስረጃ ነገር ይች የማርቆስ ወንጌል ምዕራፍ አምስት ቁጥር ዘጠኝ እሱ ባለቤቱ ሎቱ ስብሐት ጌታችንና መድኃኒታችን ኢየሱስ ክርስቶስ ስምህ ማን ነው ብሎ ጠይቋል። ሙሉን ይነበብል። እሺ ስምህ ማን ነው ብሎ ጠየቀው ብዙዎች ነን እና ስሜ ሌጌዎን አለው ልዩ ማለት ጭፍራ ማለት ነው። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የሪያ መንጋ ይሰማራ ነበርና ወደ ሪያዎች እንድንገባ ስልልን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ ሪያዎች ገቡ። ሁለት ሺህም የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። ልቀጥል። ስሙ ማነው እኮን የሚያስፈልግን ከአጋንንት ጋር መጠየቅ ይቻላል ወይ ስለሆነ ስምህ ማን ነው ብሎ ጠይቋሉ። ትስባት ጌታችን አጋንንትን የሚያስለፈልፍ ሰው ቆይ ቆይ፣ አጋንንትን እያስለፈለፈ የሚያጠምቅ ሰው ስምህ ማን ነው ብሎ ጠይቆ ነው የሚያቆመው። አሁን ማስለፍለፍ እያለምንናናዘየስሩ ብሎ የሚያቆመው ቆይ ቆይ፣ ስምህ ማን ነው ብሎ ኦኬ ገኔን ካለ በኋላ በቃ ውጣ ነው የሚለው። ምንድን ነው የሚለው መምህር አሁን የቅዱስ ቤተክርስቲያን ቃላት እየተጠቀምን እንድንሄድ ብዬ ነው። ማስለፍለፍ የሚባል እኔ ማናዘዝ ኖ ብዬ ነው ማም አጋንንትን በመንፈስ ቅዱስ ኃይል ስያዙ ማናንትን ያናዘዘ አባት አለ። ኑዛዜ፣ ማናዘዝ ምንድን ነው? ኮንፌሽን። ልክ በቃላት አጠቃቀም በጥንቃቄ ቅድም እንዳልኩት ሊቁ አምብሮስም እንደተጠቀመበት ማለት ነው ኮንፌሽን የዴሞኒክ ቴስቲሞኒ አልቀበልም። ዴሞኒክ ኮንፌሽን ግን እቀበላለሁ። ማስለፍለፍ ሌላ ታሪክ ስለሆነ ወደሱ ከገባን ሊረዝምብን ስለሆነ ነው። እና ኮንፌሽን ቨርሰስ ማናዘዝ ምንድን ነው? ማናዘዝ በመንፈስ ቅዱስ ኃይል የተያዘ ጋኔን፣ ልክ በጸበል ቦታ እንደሚደረግ፣ ከየት መጣው? ምን ሆንክ? እንዴት እንዴት ነው የሚደረገው ማናዘዝ? አንተ ለምሳሌ አጥማቂ ብትሆን እንዴት እንዴት የምታናዝዘው ጮኸ አንድ ሰው እንበል ስታጠምቀው፣ ምን እንደምታረገው? ከዛ አንዱ ኦኬ። ጸበል ቦታ ምንድን ነው የሚያደርጉት ሲጮህ ጠየቅኩ። አንተን እኮ ነው የጠየቅኩ ያለሁት። አንድ ሰው ሊያጠመ መሬት ጥያቄ እኮ በጥያቄ ይመለሳል። ክርስቲያናዊ ተባላ ስላልገባኝ ነው ጠ አንድ ሰው አንተ አጥማቂ ነህ፣ እያጠመቅከው እያለ ጮኸ፣ ሲጮህ ምን እንደ የምታደርገው አጥማቂ የመሆን እድል ቢኖረኝ መቼስ ክህነት የተከበረ ማዕረግ ስለሆነ ክብር ክህነት ስለሆነ እኔ አንዱ ቆሻሻ ለዛ አልበቃም፣ እንጂ አሁን ምንድን ነው ማድረግ ያለብህ፣ ስምህ ማነው ተብሎ ይጠየቃል። ከየት መጣ ምንድነህ፣ ማነህ እያሉ እንደሚጠይቁ ልክ እርስዎ እንደሚያደርጉት ባለፈው ሲያስተምሩ እንዳሉት ማለት ነው። አንድ ትምህርት የግድ በአባቶች አስመሰክራለሁ በኤርሊ ቸርች ፋዘርስ ነው ያሉት፣ እና እኔ ደግሞ እሱን ለማድረግ ይፈቀድልኝ። አንዴ ቅዱሳን አባቶች እነ ጀስቲን ማርቴር፣ እነ ቅዱስ ቴዎፍሎስ ምን አሉ በዚህ ጉዳይ? እነ ቅዱስ ቂጵርያኖስ ምን ብዬ ጠየቅኩ። አሁን እርሱ እየጠየቁኝ ያለ፣ አሁን በዚህ ሰዓት አንተ አጥማቂ ብትሆን፣ አጥማቂነት ለማንም አይሰጥምና እንጂ ብትሆን፣ ምን ብለህ ትጠይቅ ነበር? ማነክ ብዬ ጠይቀዋ አለው? ከየት መጣ ማን የላከብህ ብዬ ጠይቀዋለሁ። የሆነውን ሁኔታ ሁሉ ልክ ጸበል ቦታ ማነው ብለህ ትጠይቀዋለህ፣ ከየት መጣ ብለህ ትጠይቀዋለህ፣ ማን ያደረገብህ ብለህ ትጠይቀዋለህ። አይደለ ከዛ ሰይጣን ሲመልስልህ የሰይጣን ምስክር የሰይጣን የሚናገሩ እውነት ነው እዛ ጋር ኮኑታ እኔ በኮመንሰንስ ሳይሆን በቅዱሳን አባቶች በማስረጃ ላውራ ብዬ ሪኩዌስት እያደረገ ነውያቄም ማስረጃ ስጠይቅ ታመተዋለህ። የምጠይቅም በቃ ታመልስልኝ። ከዛ ሰይጣን የመጣሁት ከዚህ ነው፣ እንደዚህ ይባላል። ደውል አትላለህ አለ። እስቲ ከጌታችን ጌታችን በአጋንንትን ሲያወጣ በዚህ መንገድ እንደዚህ አድርጓል መምህር። አሁን እኮ እኛ እኮ ፕሮቴስታንቶች አይደለን ኦርቶዶክሳውያን ነን። የመጽሐፍ አሁን ስላሴ የሚባል ቃል መጽሐፍ ቅዱስ ውስጥ ስለሌለ ስላሴ ብለን አናምንም ብለን አንለን ቃሉ አሁን ቅዱሳን አባቶች አጋንንት የኤክሶርሲዝም እንዴት ነበር የተረዱት የሚለው ወደ አባቶች እንለፍ። ይህ እኮ ኦርቶዶክሳዊ ይትባህል ነው። እኔ እያልኩኛ ያለሁኝ እና ከተሳሳትኩም ልታረም። ማርያም እንዳው ዛሬ በአጋጣሚ እኔ ለወቀሳ ነበር የገባው። ይህ እግዚአብሔር ፈቅዶ ከሆነ እሰይ እና እርሶም እንደሚሉት ባለፈው ሲኖዶስ ይሳሳታል ምናምን በሚለው ውይይት ሲያስተምሩ ገብቼም ነበርና ስለ ትምህርት እኔ ትምህርት ካስተማርኩኝ በአባቶች የግድ ነው ማስመስከር አለብኝ ሲሉ ነበር። ትክክለኛ ኦርቶዶክሳዊ ትባህል ስለሆነ ነው። እና እኔ ደግሞ አቤት፣ ከዚህ ጽሁፍ በፊት ይሄ ፓወርፖይንት ነው። አይደለም፣ ያ ፒዲኤፍ እኮ እርሶ ጋር ያለው እኮ ነው፣ እሱ ነው ወደ እርሶ የላኩት ቆይ ቆይ እባክህን ቆይ ይሄንን ፓወር ፖይንት አሳይተሃል ለሊቃ ለአንድ ሊቅ ቢያንስ አንድ ሰው አይቶልሃል በደንብ መርዘ ማርያም ምንም እንትን የለውም እ ለሊቃውንት ብ ለእርሶ ላኩ ለአኬ ላኩ ከእናንተ በላይ ሊቅ የለኝም በዚህ ሰዓት በቅርቡ ማገኘው በደንብ አድርጌ ወደእኔም ሆንኩኝ አኬም ሆነ እኛ ሊቅ አይደለንም መጀመሪያ ማስታካ ያለብህ እኔ ጠየቅኩ ጥያቄ ከሊቃውንት መካከል እገሌ የሚባል ሊቅ ይሄንን እኔ የጻፍኩትን ያዘጋጀውትና ማቀው የምረዳውን የተረዳውትን ነገር የአባቶች ትምህርት ትክክል ነው ብሎ ኮንፊርም አድርጎልኛል የሚል የምትለው ማንን ነው መምህር ዘማርያም አሁን? ይኸውልህ ከቅዱስ ቴዎፍሎስ በላይ ከቅዱስ ጀስቲን ማርቲን በላይ ብዙዎቹ ማንም ሰው የሚያደርገውን እያደረግ ያለው ሊቃውንት ብዬ አክብሬ ለእናንተ ያለው አንደኛ ነው። በቀጣ ትመልሳለህ እሺ? ማን ያረጋገጠልኝ? በቀጣ ትመልስ እኮ ያረጋገጠልኝማ። አክብሬ ለእርሶም ልክ ያለው እርሶ አኬልና ኬ ለሁላችሁም ቲክቶክ ላይ ያላችሁአለሁም እኔ እንደ ሊቅ ነው አቆት ሊቅ እያስተማሯለ መድረክ አማርኛ መሰማለ እኛ ሊቅነን ብለናል፣ እንደኛ እኛ ሊቅነን ብለናል። አኬ ሊቅ የሚለው ሲናገር ሰምቶ ታውቃለ? አቤት አዳምጠኝ ቆይ ሊቅ ማለት ቆይ እኛ ቆይ ሊቅ ማለት እኛ እናስተምር፣ ሰዎች ቲክቶክ ላይ ገብቶ የሚያስተምሩ ሊቅ ነው። የቅድስት ቤተክርስቲያን ተገቢ ትምህርት እያስተማራችሁን ስለሆነ እኔ እንደ ሊቅ ነው ማስባችሁን። ሊቅ እንባላለን እኛ ቆይ ሊቅ እንባላለን። ሊጥና ሊቅ እየተቀላቀለብን እንዳይሆን፣ አረ መምራይ እንትና ዳይቨርት ለማድረግ ባንሞክር። አሁን የቅዱሳን አባቶች ትምህርት ነው ማስረጃ ለማቅረብ ነው እና አማረኛ ምናምን እያሉ ትን ረሲዝም ምናምን ባይሰሩ ጥሩ ወደ ቁዱሳን አባቶች ወደ ትምህርቱ ብናፍ ባነበው ደናዋል። አመሰግናለሁ። ደናዋልም ይቻላል። እሺ ለነበረን ቆይታ ሁሉ አመሰግናል። ደና የበለጠ ብዙም ባንድ ጎድል ልጥሩ ነው መመናን እዚህ ያለ ሰው እዚህ የሚያስተምር ሰው ቆመን እዚህ ጋር ስለምንናገር እኛ ሊቅ አይደለም። ሊቅ ያደረገን ማን ነው? እኔ ሊጥ ብለው ያነገሩ ያነሳሁት? ምናልባት ያልበሰልን ሰዎች መሆናችን እንድታቅ ስለፈለጉ ይሄ እንድታቅ ነው። ሁለተኛ ነገር ደግሞ ማንኛውም ሰው ትምህርት በሚያስተምርበት ጊዜ ያን የሚያስተምሩ ያንን ትምህርት ከስላገኘው ብቻ ስላነበቡ ብቻ ዘሎ አይቀርብም። ያን ያገኘውን ነገር አጠገብ ካሉ ከተሻሉ ሊቃውንት ከመምህራን ኮንፊር ማድረግ ይጠበቃል። ኮንፊር ማድረግ ይጠበቃል። ሁሌን የምከተለው ሰው ለሁላችሁም ላይ እንደምክር ነው፣ ለእሱ ብቻ ለሁሉም ሰው የምናገር። የትኛው የቤተክርስቲያን ትምህርት ሃይማኖታዊ ላይ አገኘው እዚህ ድርሳን ላይ አገኘው፣ እዚህ ገድል ላይ አገኘው ተብሎ ብድግ ተብሎ ሚዲያ ላይ አይወጣም። እባካችሁን ጥንቃቄ እናድርግ። ካነበብነው በኋላ በቀላል የሚመለሱ መልሶች አሉ፣ ኮመንሰንስ የሚያስፈልጋቸው አሉ። ምንም ጥያቄ ነው ይሄ ይመለሳል። ግን ነገር ሃይማኖታዊ ጉዳዮች ላይ ለየት ያሉ ነገር ሲመጡ አባቶችን ቀረብ ብሎ መጠየቅ በጣም ተገቢ ነው። ትክክል ነኝ ወይ? ይህን መጽሐፍ እንደዚህ የሚል መጽሐፍ አገኘው፣ ይህ እንዴት ይታያል? እንዴት አያችሁት? ይሄ ሊቅ እንደዚህ አልቆኝ፣ ከክርስቲያን ትምህርት አንጻር ምንድን ነው ብሎ መጠየቅ ይቻላል እንጂ አንድ ነገር በፓወርፖይንት ስለተጻፈ ቅዱስን አያሰኙም። ሁለተኛ እኔ ሌሎች ወንድሞችም ሆኑ የሊቃውን መስፈርቶች አለን። የቱ ጋ እኔ ሊቅ ነኝ ብሎ ራሱን ሲጠራ የሰማችሁት? ኢቨን መምህር ነው የሚጠራ የነበረው። የቱጋ መቼ ነው አኬስ እኔ ሊቅ ነኝ መምህር ነው ሲል የሰማችሁት? ስለዚህ እዚህ ሚዲያ ላይ ስላላችሁ እናንተ ሊቃውን ሰጥች እኛ ሊቃውንት አይደለም ሲጀምር። ስለዚህ እንደው ትንሽ እንደዚህ አይነት ነገሮችን ሚዲያ ላይ ስተመሩ ጥንቃቄ አድርጉ። ሁለተኛ ነገር ደግሞ እንዲሁ ዝም ብላችሁ የሆነ እኛ የምናስበው ነገር እውነት እንዲሆንልን መትጋት የለብንም፣ ወደ እውነት መሄድ አለብን። እንዴ የሆነ አባት አግኝተ መዳም በእምነት ብቻ ነው የሚል አባት አገኘው ተብሎ ይሄ ይሄ አባት ብሎታል ተብሎ ይፖስታል። እንዴ እንዴ ለምን ይሄ አባት እንደዚህ ብሏል ተብሎ ፓወርፖይንት ላይ ይጻፋል። ቤተ ክርስቲያን እኮ የምታየው ያንን አባት ከቤተክርስቲያን ትምህርት አንጻር ነው እንጂ ቤተክርስቲያን ከዛ አባት አንጻር ነው የምተረጉመው። መጠንቀቅ አለብን። አንድን የቤተክርስቲያን አባት የተናገረው ትምህርት የሚታየው የቤተክርስቲያን ትምህርት ነው እንጂ የቤተክርስቲያን ትምህርት በዛ አባት ትምህርት አይታይም። ቫይስ ቨርስ ነው የተደረገው። እና ወንድሜ በጣም እየጠፋ ነው፣ በጣም ያወቅህ መስሎ በኋላ ሰውንም ጭምር እያጠፋ ነው። እንዲህ ባታደርግ በጣም በጣም ጥሩ ነው። በጣም ብዙ ጊዜ በቴሌግራም በቮይስ ተናግሬሃለሁ። በጣም ብዙ ጊዜ እባክህን ራስህንም ሰዎች የሚዘገደል አትግባ። እባክህን ጸበል ቦታ የድህነታችን ቦታዎች ናቸው። ከተለያየ ስጋዊ በሽታ ያለበት ሰው እንኳን እኛ ኦርቶዶክሳያን ያለን ሰዎች ቀርተን ያላመኑ ሰዎች ጭምር እስልምና ውስጥ ያሉ፣ ፕሮቴስታንት ውስጥ ያሉ መጥቶ ይጠመቃሉ። እግዚአብሔር ቸር ነው፣ ይፈውሳቸዋል። እምነት ካለሆንም ችግር የለም እግዚአብሔር ቸር ነው መሀሪ ነው። ምን ይሳነዋል እግዚአብሔር? እሺ በቃ በታላቅ ትትና ሁላችሁም እየሰማችሁ ይህንን ሰው ከሚሰነካከል ብሎ ካሪክ ዋለ ሺ እንዳትሰነካከሉ ደናው። ስለዚህ እንደዚህ አይነት ሰዎችን በተቻለ መጠን ከስህተት ጎዳና ወጥተው ወደ እውነት ጎዳና እንዲመጡ መጣር በጣም በጣም በጣም ተገቢ ነው። ከስህተት ጎዳና እንዲወጡ መትጋት ነው። እኔ ለእሱ ብቻ ለማስታልፈው እዛ ውስጥ ያላችሁ ሰዎች ማለት ነው፣ በአጥማቂያ የምትሸወዱ ሰዎች፣ ደዌ በሽታ ካለብን ቤተክርስቲያን በሯ ክፍት ነው። በነፃ ታጠምቀናለች፣ ክፍያ የለባት። በቃለቅ ሄዳችሁ ተጠመቁ፣ ከተለያያችሁ ደዌ ትፈወሳላችሁ። እውነተኛ እምነት እስካለ ድረስ ይህ ምንም ጥያቄ የለውም። ከፍተኛ እምነት አንድ ሰው ከያዘ ይድናልም፣ ይፈወሳል። አጋንንት ያደረበት ሰው በጠበል አጋንንቱ እንዲወጣለት ይደረጋል። ከዛ ውጭ ግን መቼን የገባኸው አክስትን ያደረገልህ አጎት፣ ከዛስ? እሺ ምና አይደረግም። ይመራል ግን ዋጡት። በቤተክርስቲያን አስተምህሮ አጋንንትን ማስለፍለፍ አይፈቀድም፣ ክልክል ነው። ሊለፈልፍ እንኳን ከሞከረ ውጣ ነው የሚባለው። ጌታችን እኮ ይህንን እነማናችሁ ብሎ የጠየቀው እኮ በዛ ሰው ላይ ያደረውን በጌርጌ ሰው የነበረው ሰው ያደረውን ሰው ያደረው ሰው ላይ ያደሩትን የአጋንንት ብዛት ለመግለጽ ነው። ሌጊዮን ማለት በነገራቸው የሮማ ጭፍራ ናቸው። አንድ ሌጊዮን ስድስት ሺህ ነው። አንድ ሌጊዮን ጭፍራ የሚባለው የሮማ ወታደር፣ ልክ አሁን እኛ ጋር አላለም ይህም እንደሆነ አጋዚ የሚባለው አለ ወይ፣ አጋዚ ወይ ደግሞ ሪፐብሊካን ጋር አንድ ጋንታ ምን ስንት ያክል ብሎ እንደሚጠራው ማለት ነው። ልክ እንደዛ ሁሉ ሌጊዮን ብሎ የጠየቁ ለምንድን ነው? ብዛታቸው ለመግለጽ ነው። ከዚህ ሰው ያወጣሁትን አጋነንት እወቁ ሲል ነው ጌታችን። ስድስት ሺህ አጋንንት አንድ ላይ ያድረዋል። ያ ማለት አንድ አጋንንት አንድ አይነት ያሰራል። ስድስት ሺህ ማለት ስድስት ሺህ አይነት ያሰሩት ነበር። ያንን ለመግለጽ ቢያስለፈልፉ ብሎ ጋር እንጂ አጎትን ያደረገው እሺ፣ መቼን የያዘ እሺ፣ መቼ እንደዚህ ያደረገው ከዛ ቀጥሎስ ብሎ ጌታችንም ሐዋርያትም አንድ ቦታ አልጠየም። የለም፣ መጽሐፍ ቅዱስ ላይ የለም፣ በአበው ትምህርትም የለም። ይሄ በጣም አስረግጠን ልናቆ የሚገባው እውነት ነው። ይሄ ለሁላችሁም ትምህርት ነው። ብዙ ጊዜ ትምህርት ተሰጥቶበታል። እዚህ ጋር መደጋገም አያስፈልግም። ለማወቅ የምትፈልጉ ሰዎች ካላችሁ ዲያቆን ህብረት እሺ፣ ጥላ አሁን ቀሲስ ሆነዋል እሳቸው አጋንንትን ማስለፍላችሁ ዩቲዩብ ላይ ሰርች አርጉ ታገኙታላችሁ። በጣም ጥሩ አድርጎ አብራርተው ታልሳቸው የእውቀት ተከፍሎ ሊሆን ይችላል። ገብቶ መባር ነው። በተረፈ ግን ከእንደነዚህ አይነት ሰዎች ጋር ገብቶ መሰዳደብ ምናምን ጥቅም የለውም። በቃ ለማስረዳት እንዲረዳ እንዲገነዘ ጥረት ታደርጋላችሁ። ካልገባው አንድ ሰው ትተውታላችሁ። ከስር ገብቶ ምናምን ለምን አትወያይም፣ ለምን ትፈራላችሁ ምናምን ሲሏችሁ፣ ደህና ሁን ብሎ ማሰናለት ምንም ስድብ ምናምን አያስፈልገው ማሰነባበት እንደዚ አይነት ነገር ብሎ በጨዋ ደንብ ነው መስኘት ያለባቸው። ሰውየው ካልጣመው ሰውየው ካልገባው ለምን ይሰነካከልባቸዋል? ይሄ ሁሉ እያናገራችሁት ማስረጃ አምጣ የቱ ጋ ነው የቤተክርስቲያን አባቶች የአንተን ትምህርት ትክክል ነው ብሎ የጠየቀ የነገረ አንድ ሊቅ ነገር የለም። ሊቀ ሊቃውንት እገሌ፣ መምህር አባ እገሌ፣ መጋቢ አዲስ እገሌ፣ መጋቢ ብሉይ እገሌ ጠይቄ አዎ፣ ትክክል ነህ፣ የቤተክርስቲያን ትምህርቷ ይሄ ነው ብለውኛል፣ ብሎ አንድ የለም እና በስተት ጎዳና ሰው ወድቆ ሌሎች ሰዎችን ስተት ጎዳና ቶ ጭራሽ ደግሞ ኮመንት ላይ ይሄ ሲኦል የሚያስገባ ከሆነ ሺ ጊዜ ሲኦል ልግባ ሲል አንዱ ሰው አያሳዝናችሁ? ገስ ላይ ያናገራችሁ ተመልሽ ሺ ጊዜ ሲኦል ልግባ ሲል እና እግዚአብሔር ከሲኦል ያውጣ። ለምን ሲኦል ትገባለህ? ጠላት ይግባ። ለምን ትገባለህ ሲኦል መዳንኛው እውነተኛው መንገድ ኦርቶዶክሳዊ ትምህርት እያ ለምን ሲውል ትገባል? ምን በወጣ ለአንተኛ፣ እንደዛ እንመኝም እና ልቦና አይስጥህ፣ ዓይነ ልቦናህን ያብራል። በዚህ መንገድ የተሰነካከላችሁ ትክክል መስሏችሁ ወደቃች ሰዎች ካላችሁ ወደ ቤታችሁ ቤተክርስቲያን ተመለሱ። ትክክል አይደለም፣ ስህተት ነው። እውነተኛው መንገድ ተረዱ። በአጥማቂ አትሸወዱ። ማንም ገንዘባችሁን አይውሰድባችሁ። በቃ ምንም ችግር የለም። ቤተክርስቲያን በሯ ነው፣ ሂድና ተጠመቅ። ፈውስ አለ፣ ድህነት አለ፣ አጥማቅያን አሉ፣ በየቦታ ላይ አሉ እና ደግሞ አታመካኙ፣ ሰበብ አትፈልጉ። ለዘማርያም ልኬ፣ ለአኬ ልኬ፣ እንደዚህ ልኬ ልኬ ተብሎ በዚህ መንገድ አይሸወድም እግዚአብሔር። እኛ የአንድ መጽሐፍ ምናይ ምናርም የሊቅነት ማረጋገጫዎች አይደለንም እኛ እኛ መረጋገጫ ማነው? መረጋገጫ ያደረገንኛ? እና እኛ የትክክለኛ ትምህርት እንኳን የትክክለኛ ትምህርት ማረጋገጫ ቀርቶ እኛንም ፍጹም ያደረግን ራሱ። ማለት እንደዚህ ነገሮች ሁሉ መስተካከል አለባቸው። እና ሚስ ፕረዘንት ባታደረጓቸው አባቶችን እጅግ በጣም ተገቢ ነው። ይሄ መልእክቴ ነው። ዴቭ፣ እንዴት ነው? እግዚአብሔር

አይ እንደው ለልጁ ጋር ለማውራት ነበረ ዞሮ ዞሮ።